እንግዲህ አሁን የምንገኘው በጉራጌ ዞን ቸሃ ወረዳ ውስጥ ነው። ይህ ከጀርባ የምትመለከቱት የጉራጌ ዞን ከብዙ መቶ ዓመታት በፊት ጀምሮ ልምድ ያደረገው እኛ የገጠር ኮሪደር ልማት ብለን አሁን የጀመርነውን በጉራጌ ነባር ባህል፣ ነባር የአኗኗር እሴት ውስጥ ቀድሞ የነበረ አካባቢን በስፋት በእቅድ የመምራት መሬትን በእቅድ የመምራት ለወል አገልግሎት የመጠቀም ለመሰረተ ልማት እንዲሆን፣ ለወል አገልግሎት እንዲሆን አድርጎ ቀድሞ አቅዶ መሬትን የመጠቀምና ሰፋ አድርጎ አካባቢን የማልማት አረንጓዴ ጽዱና ውብ አድርጎ አድርጎ የመጠቀም ልምድ ከብዙ መቶ ዓመታት በፊት ጀምሮ የጉራጌ ማህበረሰብ ሲለማመደው የነበረ ቦታ መሆኑን ነው መተንያየ ነው። ይህ አካባቢ የሽማግሌዎች ወጣቶች፣ ህጻናት በሙሉ ይሄ የጋራ አካባቢያችን ነው ጀፎሮ ብለው ነው የሰየሙት። ጀፎሮ ማለት የወል አካባቢ በእቅድ የሚለማ ለሰርግ፣ ለለቅሶ፣ ለጋራ፣ ለሽምግልና እንዲሁም ለበዓላት በጋራ የሚጠቀሙትና ለብዙ የጋራ አገልግሎት ሊውል የሚችል ቀድሞ በእቅድ የሚመራ ህግ ያለው ስርዓት ያለው በማህበረሰቡ እሴት ውስጥ የነበረ ባህል ነው። ይሄ ለኢትዮጵያ በጣም ትልቅ ልምድ ነው ማለት ነው። ኢትዮጵያ ውስጥ የገጠር ኮሪደር አሁን እንዲስፋፋ እንፈልጋለን። ስራውም ተጀምሯል። በጣም ብዙ አካባቢዎች ስራው በጥሩ ሁኔታ እየሄደ ነው። እንግዲህ ይሄን አካባቢ ማየትና ከዚህ መማር በጣም ትልቅ ነው ብለን እናስባለን። በማህበረሰቡ ውስጥ ቀድሞ የነበሩ ባህሎች፣ እሴቶች፣ አኗኗሮች በራሳቸው ትልቅ ልምድ ናቸው ለእኛ ብሎ መናገር ይቻላል። ስለዚህ የጉራጌ ዞን የቻሃ ወረዳ ጀፎሮ ብሎ ከብዙ መቶ ዓመታት በፊት የሰየመው አሁን የኮሪደር ልማት የተባለው በጣም ጥሩ ልምድና ትምህርት ሊሆን የሚችል ስለሆነ የትኞቹም የኢትዮጵያ የገጠር አካባቢዎች ይህንን ልምድ ወስደው በየአካባቢያቸው ቢያስፋፉ ጽዱ፣ አረንጓዴ ውብ አካባቢን አልምተው ለሚቀጥለው ትውልድ ማስተላለፍ ይችላሉ የሚል ነገር ነው ከዚህ ቦታ የተማርኩት ማለት ነው። እንግዲህ ይሄን አያት ቅድማ አያቶች ናቸው ይሄን ባህል እዚህ ያስተማሩትና ያቆዩት። አሁን የመጣው ትውልድ ደግሞ ጠብቆ እያቆየው ነው እንደምታዩት ከጀርባዬ ማለት ነው። ስለዚህ ይሄን ማቆየት ደግሞ አሁን ያለው ትውልድ፣ ወጣቱ ትውልድ ይሄን ማቆየት ለሕፃናት ማስተላለፍ እንድንማረው ለማድረግ አካባቢን ጽዱ ውብና አረንጓዴ አድርጎ ማልማትና ለመሰረተ ልማት እንዲመች፣ ለጋራ አገልግሎት እንዲመች፣ ለኑሮ እንዲመች። ይሄ አሁን ከተማ ነው እንጂ የሚመስለው ገጠር አይመስልም። ስለዚህ በገጠር ውስጥ ከተማነት የከተሜነት ባህል አለ። በእቅድ የመምራት አካባቢን የተፈጥሮ ሀብትን በእቅድ አቅዶ ለጋራ አገልግሎት የመጠቀም ልምድን አሁን ያለው ትውልድ ህፃናትን ጨምሮ ወጣቱን ጨምሮ ማልማት ማሳደግና ለሚቀጥለው ትውልድ ማስተላለፍ አደራ አለብን ብዬ ነው የማስበው። ይህን አደራ ከአያት ቅድመ አያቶቻችን ይሄ አካባቢ ያወረሰን ነው ብዬ ነው እማምነው።